አግድም ስላረገው ትክክል አይደለም። እያሸናወረው ነው ምን ዜግነትን ቀይሮ አልመሰለኝ ስ ስለዚህ ያሸናውረዋል። እንደዚህ አግድም ስላነሳል እንትንላል። አሁን ደግሞ በዚህኛ ስታልሞክረው እና ከተጣመመ የራሱ ጉዳይ እዛ ላይ መሆኑ መፈለግ እንጂ ቆሻሻ ጥዬ ልምጣ እኛ ሳይየረ እንቀበለ እንደ አረቦች ብቻ ነው የሚዘናኑት። ታዲያ ተጫጭኖታል ቤቱ ስሚላ፣ ቤቱማ ተጫጭኖታል። በቃ ሎገን እኮ አሁን ተሸሏል። ማሻአላ የተባረከረ ለአካባቢ ራሱ አሁን ማማር ጀምሯል። በፊት ግን ቆሻ ይመስል ነበር ጨምላቅ

ምን ምኑ! ይሄኛው መስጊድ ወደዛ ማለት ነው። እኔ አንዴው ለሁለት የመሰለኝ ታሪክ ሰግጄበታለሁ። አሁን ከፈትኩት ስለሆነ እዩ። አረ ግን ውጭ ውጭ ይሻላል። አንቺ በደንብ አረ ውጭ ውጭ ውጭ እኮ ደግሞ ቀዝቃዛ ነው እዚህ ወገን ዛርብስትየሚያእንዴ አራይ እዚህ የሚቀረጽ ቦታ ሞልቷል። እውነቷ ነው። መንገዱንም ቀርፀሽ ላኪ ያለችኝ ማለት ነው። እና ምን አወራለሁ። ትርኬ መርኬ ነው። ላይክ አድርጎኝ ሰበስክራይቫ አድርጎኝ ነው ከላይ የሚጫናው ትነግርኛለሽ። ሰበስክራይቫ አርጎ ብለሽ በብጫ ትለቅላቸዋለሽ። ከዛ እሱን እያዩ ብጫ ነገር ይስባል አይደል? ብጫ ነገር ከሳባቸው በቃ እንትንት ትይናለሽ ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ ተባበሩን። እሺ ውዶቼ፣ ማሮቼ፣ ያው አይዲያ ጠፍቶብን እንጨታ እንጨት እየቀረጽን ነው። ማን ነው ካሜራ አለ? አጎቴ አለ። አጎቴ ካለም ችግር የለኝ። ምን ነው ላጎቴ አላዝንለትም ምን አባቱ። እሺ ባልሽ እኮ አንቺ ልጆች ይምጡ። ልጆች ሲኖሩ መከራ፣ ልጆች ሳይኖሩ መከራ። ወይ የሰራተኛ ጣጣ። ጥሩ ነው። ይሄ ኮለዲር ማለት አይተሻል? ይሄ ቼኮ ኮለዲር ነው፣ ምርጥ ኮለዲር

ጨውን ጋራችን እናምን እንትን አለ እንደ ባላን ጠብቃ ነበር። አልመጣም አላት። ለሱ ነው እንደዚህ የበሸቀችው። ውጪ ውጪና ጠብቅኝ እመጣለሁ አላት። አሁን ደግሞ እኔን ይዛ ስትወጣ ቀረ ሲቀር ደግሞ በሽቃ ያው እንደዚህ ያለቀሰች ነው። አሁን እስኪ እንደዚህ አንቺ ነይ ነይ ነይ ነይ ነይ ነይ እዚህ ቱራብ ጋ ነይ። ታይ ታይ ታይ ነይ። ይሄ ቱራብ እኔ ደስ ይለኛል። ለምንድን ነው አወራደችሁ? ሲርባችሁ ባላችሁት መሰለኝ ናይ ናይ እኔ ሊወጣ ነው ገና ወደኋላ ላይ ቱራብ እኔ እኮ በጣም ነው ደስ የሚለኝ። አፈር ማለት ነው። አፈር በእኛ ቋንቋ አፈር ነው። በማን ቋንቋ ነው ቱራብ? ቆይ አሁን እንደዚህ አድርገሽ የቲክቶክ ቪዲዮ አድርገሽ እኮ ነው እየቀረሽ ያለሽ ማለት ይሄ ይሄ እኮ ከህዝቡ አፈና አይደለም።

አሁን የኢትዮጵያ ሰው ይሄን ቢያገኙ ኢትዮጵያ ቢያገኙት፣ ይሄን አፈር ማለት ነው ከቀይ ጤፍ ጋር ያቀላቀሉ እንጀረጋግሩ ነበር ሆቴሎች፣ እርግጠኛ ነኝ። አሁን እኮ በርበሪ በርበሪና በርበሪ ቀይ አፈር ታውቂያለሽ። ቀይ ላ አንች ለራሱ አይ አንቺ ላይ አንቺ አንዷ አጨማሪ ነሽ። አይገርምሽ ነጋዴ፣ አንቺ ራሱ አንዷ አጭበርባሪ ነሽ። ቀይ ስር አይተው ማለት ነው ያለሽ። ለምን ታሸገ? በምን ምክንያት ታሸገ በርበሬው? እሱም ብቻ ምን አውቃለሁ። አንቺ እኮ ስትነግሪ ኢትዮጵያ በእንትን እኮ እመጦብሻለሁ ጠላትን መጣብሻል ከጎረቤትሽ እንደዚህ እንትን ካለ ብዙ ሰው እኮ አሁን ቂቤ የላየው ነው። በምልክት እኮ ነው ዝም ብሎ ማለት ነው። የተደፋ ቀይ ስር አይተው ተሰርቶ የተበላ ቀይ ስር ዱቄቱን አይተው ከዛ እንደዚህ በአካባቢ ባህል ነው። እንደዚህ እኮ ነው። ከዛ እንትኑ ብለው ይሄ ቀይስር ጨምረው ከበርበሬ ጋር ቀይስር ጥሩ ነው። እኔ የምፈራው ቀይ አፈር፣ ቀይ አፈር። ቀይስርማ ምን አለበት ጥሩ እኮ ነው፣ ምግብ ነው ብሎ በቀይስርን እነሱ ግን የታሸገው ማለት ነው አንድ አስራ አምስት ስራ ፈተና ታሽጎ ማለት ነው። በኋላ እንደገና ለባለ ሱቆች ተንትና ብሎ ከመስኮሮ ነው እንትን የተለቀቀ ማለት ነው እንጂ አስራ አምስት ስራ ነው እንትን እላለሁ የሚጨመርም ቦታ አለ፣ የማይጨመርም ቦታ አለ። ሁሉ ቦታ ይገርም። በተለይ የተወቀ ባልትና ከሆነ አይጨምሩም። ብር ጨምራሉ እንጂ ንጹህ እንትን ብላ ብር ጨምሩ። ግን እንደዛ ይሻላል። ብር ጨምሮ ንጹህ ሸጡ ይሻላል። ቅቤው ራሱ ግማሹ ሙዝ ግን ያስታወቃል እኮ። አንቺ ገበያ ላይ ቆይተሽ እንደዚህ አንስተሽ እንደዚህ ስታደርግ ማለት ነው ሙዙ አይንቀሳቀስም። ቅቤው ግን እንትን እላለሁ ልክ ይቻላል።

አመት አስቆይቼ ይበላዋል። አመት ቋንጣ አድርጊውና ሳጥን ውስጥ አስገቢ። እኔ ስጋ ሽታ አልወድም አልወድም። እንደዚህ ስወጣ ስገባ ስጋ ሲሸተኝ አልወድም። ውጭ ከሆነ ቤት ውስጥ ከሆነ ነው የሚሸተው። ውጭማ ድመት በላው እኮ እንደ ያለሁት እኮ ኢትዮጵያ ነኝ። ጅብ ይብላው። ጅብ ለራሱ ይበላኛል። አንቺ ውጭ ይበላል። ጅብ ይብላ ድመት የሚል ብላ ማለት ነው። እንዴ እንትን አሞራ አሞራ የለም? በእናንተ አካባቢ አሞራ አሞራ አሞራ የሚዞሩ፣ እሱ ለራሱ ያየውን ስጋ። ሆቴል ቤት ሰው ሲመጣ ደግሞ የተለየ እንግዳ ምግብ ነው። የቋንጣ ደግሞ በጣም እንደምጣፍጥ አውቃለሁ። ግን ውጪ በላተኛው በዛ ካጅቡ ተርፎ ነው ወይ እኔ የምበላው ይብላ ይብላ። አንቺ እያረሽ ነው የምናስጩ እኔ እኮ ስጋ መች እና አፈቀኝ አልኩኝ። እኔ ስጋ አይናፍቀኝም። ትማትም ቁርጥ ነው የሚናፍቀኝ ሁሌ ትማትም ቁርጥ። ችግር የለብኝም እኔ ትማትም ብቻ እንደላጣ እንጂ ልጆች እንደዚህ እየተጫወቱ ነው፣ አይምሮቻቸው የሚያዝናኑ። ተይ ያው ተዝናናው ፈታ አልኩኝ እ ጂል ሲጃጃ ቅራሪ የለውም፣ ቅራሪ የለውም። ወግጄ የቱን ልጫ ነው? እኔ እኮ አላቅበት ስልክሽን፣ ይሄን ስልክሽን አላቅም። እንዴት ልጫ ነው። አይበቃሽም እንደ እኔ ከመሄድ ዐመነው ማሰርኩሽ አስራዋ አንድ ሰዓት ደቂቃ ምናምን፣ አዎ አንድ ሰዓት ነው። እንደ ብፈልጊው መግሪባ እዛም ብሏል። የመዳን ፈጣን መቀመጫ ናት። ብርድ ሲሆን ውይ፣ ጭራሽ የኢትዮጵያ ሰው፣ ጭራሽ እንደ ኢትዮጵያ ሰው አንቺ ነገር ነገር፣ ኢትዮጵያ እኮ አይደለም ያለሽው አረብ ሀገር ነው። እነሱ ተከባብረው ነው የሚኖሩት፣ ተደጋግፈው ትመጣለች የእናቷ ቤት። አይሆ እሬት ተክዬ ነበር፣ እዛ ይሁን ይሄኛው። ከእጅሽ ወደኋላ ያለው እሬት ማየትሽን አቆምሽ? እዚህም አበባ እኮ ደረቀ። ይሃው ቀይ አበባ ነበር። አንቺ አደፊ ነው ዋሃ አው እየመጣው ደፋለው። ኧረ ሀምሳ አምስት ከመሆን ሁለት አንድ ሰራተኛ ይሻላል። ያው እንደዚህ ነው። ድርቆልሻል። ድሮውን ፈረችው ነበር። ይሄን ተገጭሽ ኢትዮጵያ 300 ሺህ ብር ትቀጫለሽ። በስነ ስርዓት አርገሽ አታጥብቂው ላላ አርገሻጁ

ይሄ አይተሽዋል። በደንብ ግን አይቼዋለሁ፣ አይቼው በብረቱ በሁለቱ አይኔ አይቼዋለሁ። አንቺ አላየሽውም እንጂ እኔ ገድሞኝ ነገር ሥራ ሰው ቢሞት ይተካል፣ ይተካል። ይሄ በይተካ ቢተካ ምን ጥቅም አለው? የሰው ልጅ እኮ ስንት እንትናን የሰው ልጅ ነው የማይተካ እንጂ ለአይቶ በላይ የሰው ልጅ ረክሷል። ስለዚህ ይሄ ነው ውድ። አሁን አይገባሽም፣ የድሮ ሰው እንጂ አይገባኝም። እንደት በዚህ ለዚህ ለዚህም ማነው? ሶስት ምን አይነት ህግ ነው የወጣው? የቆጽም ብሎ ጅላንፎ ነው። ማንም ሰው ቢተክለው የሚበቅል ነገር ነው፣ ተራ ነገር ነው። ይሄ የፍሬውን ዘርፈሽ ከሰው ይሄ ይበልጣል። ይሄ እንደው መኪናውን ማስጣ፣ እኔ መቀጣት አልፈልግም። መኪናውን ትቀርብኝ። አይ ለዚህኛም 300 አንቺ ብትሸጪ እሱም ይኑር በክብር ማለት ነው። ለጌጥ ለእናቱ ለተከለች እናቱ ሲል ማለት ነው እንጂ አሁን ኢትዮጵያ ውስጥ ካንቺ ይሄ ክብር አለው። ነው ነው ደግሞ የሚገባ ነገር ወርቅ ነው የሚያፈራው ብር ያመርታል። ካስሩ ወርቅ አለው ብር ሰሊያ ብታይ ደርቆልሻል። ብር ነው አሁን ብር ይወጣዋል። አንተ መስራል ብር ይወጣዋል። ከኢትዮጵያ መንግስት ይወርሰኛል። የመንግስት ነው ተብሎ የለም። መንግስት ለምወርስ እስከነ ዘበኛ ነው የሚወስደው። እስከነ ዘበኛው ይዞት ይሄዳል። ወይ ከዘበኛ ያልሆንኩኝ ወይ ከዚህ ወይ ከዝምባብዌ ያልሆንኩኝ የት ነው እንዴ በቃ ነው። እኔ ምን ምን አውቃለሁ እኮ እንትን አለው ለእሱ እኮ ነው ሦስት መቶ ሺህ ብር ሦስት መቶ ሃምሳ ሺህ ብር ተቃጣታ ተደረገ። በለሱ ነው የገበያ ቁሳቁስ ሰብስቦ ስለሚይዝ ማለት ነው ዋናው። ለካ አንጠልጥለሽ ካልሄድሽ አፍስተሽ ብትሄጂ ነው የእራስሽን፣ አታምሪም መዳበሪያ ይዘሽ ስትሄጂ ማለት ነው። ኧረ መዳበሪያ ይሻላል እንጂ። ስለዚህ አመሰግናለን። ለምን ነበረን ቆይታ በጣም በጣም እናመሰግናለን። ለሱ በይው ለዝምባብዌ እናመሰግናለን። ኑርልን፣ ክበርልን ውሌም መተን እዚህ ጋር ቪዲዮ እንቀርጻለን። እንትን ደርቃ እንዳትቀር አገራችን ምራት ብር ሆነ። እሺ ብር ብር ይሁን ብር አለ። ይሄን ነው መዝጊያው የቱ ነው? በተረፈ ሰላም ሁኑልን፣ ቆዩልን፣ ንበሩልን። የትኛው መቼ ነው? አጥፍተሽ ይሆናል። አላጠፋውም ይሷና